ሰላም ጤና ይስጥልን አድማጮች፣ ዜና እናሰማለን። የዕለቱን ዜና እነሆ። ከዜናዎቹ ጋር ጃለኔ መቃሳ። ገቢያችንን ያላማከለ ለከባድ ወጪ ተጋልጠናል ሲሉ በጅማ አካባቢ ያሉ አርሶ አደሮች ምሬታቸውን አሰምተዋል። መንግሥት ባሰማራቸው ኃይላት እና ካድሬዎች ገቢያችንን ባላማከለ፣ እንዲሁም አግባብነት በሌለው አካሄድ እየተዘረፍን ነው በማለት የኦሮሚያ ክልል ጅማ ዞን ሰኮሩ ወረዳ አርሶ አደሮች ለሲቢቢ ሚዲያ ቅሬታቸውን አሰምተዋል። ይህ ድርጊት በተደጋጋሚ በወረዳው የሚኖሩ አዳሚ ተብሎ በሚጠራው እና በሌሎች ቀበሌ ማህበራት ላይ ያለደረሰኝ አስር ሺህ እና ከዛ በላይ በወር ብሎም በሳምንት መጠየቃቸውንም ተናግረዋል። አያይዘውም የአካባቢ አርሶ አደሮች በብዛት የሻይ ቅጠል ምርት ላይ የተሰማሩ ሲሆን በዚህም ምክንያት መስራት እንዳልቻሉ እና ለረሃብ መጋለጣቸው እንዲሁም ስፍራውን ለቆ እየወጡ መሆናቸውን አብራርተዋል። በተጨማሪም ነዋሪዎቹ እንዳይገናኙ ብሎም እንዳይሰባሰቡ በሚሊሻዎች መታገዳቸው እና ከተገናኙም እስር፣ እንግልት እንደሚፈጸምባቸው ተናግረዋል። በስፍራው ያሉ የመንግስት አካላትም በጉዳዩ ዙሪያ ማብራሪያ ለመስጠት ፈቃደኛ አለመሆናቸውም ለማረጋገጥ ተችሏል። የኦሮሞ ፌዴራላዊ ኮንግረስ ፓርቲ ለአመራሮቹ እና ለደጋፊዎቹ ስልጠና ሰጠ። ግንቦት 3 2017 ዓ.ም በተለያዩ ዞኖች የሚገኙ አመራሮች እና ለደጋፊዎቹ መሰረታዊ የአመራርነት ብቃት ዙሪያ ስልጠና መስጠቱን የኦሮሞ ፌዴራላዊ ኮንግረስ ፓርቲ በራሱ ማህበራዊ ሚዲያ ገልጸዋል ፓርቲ አክሎም በኦፌኮ መሰረታዊ የፖለቲካ ሁኔታ የድርጅቱ አመሰራረት የወደፊት አላማና ግብ እንዲሁም እቅዶች እና ሌሎች አላማዎች ዙሪያ ሰፊ ማብራሪያና ስልጠናዎችን መስጠቱን ገልጸዋል። በእለቱም የኦፌኮ ዋና ስራ አስፈጻሚ የሆኑት ፕሮፌሰር መራራ ጉዲና እንደገለጹት ብቁና ጠንካራ የፖለቲካ አደረጃጀት መመስረት ለሰብአዊ መብት መከበር ጉልህ ሚና እንዳለው ገልጸዋል። የፓርቲው አባላትን በበኩላቸው ከስልጠና ያገኙትን እውቀቶች ለሌሎች አካላት ማካፈል ችለዋል ሲል ዘገባው አስነብበዋል። በመጨረሻም ተመሳሳይ ስልጠናዎች ለሁሉም በሀገሪቱ ክፍል ላሉ አመራሮች እና ደጋፊዎች እንደሚሰጥ ከመረጃው መረዳት ተችሏል። የጥቁር አንበሳ ስፔሻላይዝድ ሆስፒታል የጤና ባለሙያዎች ለጥያቄዎቻቸው መልስ እንዲሰጥ ሰላማዊ ሰልፍ አካሄዱ። በመንግስት የህክምና ማዕከላት ውስጥ አንዱ የሆነው የጥቁር አንበሳ ስፔሻላይዝድ ሆስፒታል የሚሰሩ የጤና ባለሙያዎች ደሞዝን ጨምሮ በሌሎች ጥያቄዎቻቸው መልስ ለማግኘት በሆስፒታሉ ቅጥር ግቢ ውስጥ ሰላማዊ ሰልፍ ጥያቄ ያቅርበዋል። በዕለቱም ጤናማ ዜጎች ጠንካራ ኢኮኖሚ ይገነባሉ፣ ሕይወትን እናድናለን፣ የቤት ኪራዮችንን ግን መክፈል አልቻልንም፣ እና የጤና ሠራተኞች ትንኮሳ ያቁሙ፣ ጥበቃ ይገባናል የሚሉ መልእክቶች በሰልፉ ታዳሚዎች፣ ባለሙያዎች በጽሑፍ እና በድምፅ የስራ ማቆም አድማዋ ዜማ ላይ ለሚዲያ አካላት አሰምተዋል። ይህ በእንዲህ እንዳለ የጤና ባለሙያዎች የደሞዝ የጥቅማጥቅም እና የተጋላጭነት ጥያቄዎች በተደጋጋሚ የሚነሱ መሆኑን ጠቅሶ ለአንዳንዶቹ ምላሽ እንደሚሰጥ የጤና ሚኒስቴር ዶክተር መቅደስ ዳባ ገልጸዋል። በአንድ ወር ውስጥ የጠየቁት ጥያቄ መልስ ካላገኘ ማክሰኞ ግንቦት 5 2017 አገር አቀፍ የስራ ማቆም አድማ እንደሚያደርጉ በተደጋጋሚ ባለሙያዎቹ መግለጻቸው የሚታወስ ነው። አድማጮቻችን ለዛሬ ያጠናቀርናቸው ዜናዎች እነዚህ ነበሩ። በሌሎች አዳዲስ ዜናዎች እስክንገናኝ ሰላም ቆዩ። የበለጠ ትኩስ መረጃዎችን ለማግኘት ላይክ፣ ሼር፣ ሰብስክራይብ ማድረግ አይርሱ። እናመሰግናለን።